የሆነ ሶፍት ነው የሚያደርግላችሁና፣ በጣም ቆንጆ ነው። በጣም ነው ደስ የሚለው፣ ደሞ ትወዱታላችሁ። በጣም ቆንጆ ስለሆነ ማለት ነው። እግራችሁንም እጃችሁንም መጠቀም የምችሉት ውህድ ነው ማለት ነው። ውድ ቤተሰቦቼ በጣም የምወደውና በብዛት ደኩትኝ ኮኮናቱ። አሁን እንደዚህ ታጥቤ ሲጨርስ ሌላ ምንም የምቀባው ነገር እንዳይኖር ነው ያደረገልኝ ማለት ነው። አሁን ላይ እንግዲህ በደንብ አድርጎ ነው እጅን ያለሰለሰው። በጣም ነው ደግሞ የሚያምረውና፣ እንደዚህ አርጋችሁ ተጠቀሙ። በብዛት ሳሙና እጃችሁ። ሰላም ውድና የተከበራችሁ ውድቻ ላ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ? እናንተ እንግዲህ ደግሞ ዛሬ በአዲስ ቪዲዮ እንደተለመደው እጅላችሁ መጥቻለሁ። እጃችሁ በጣም ለሚደርግባችሁ እንዱም ደግሞ በጣም ውሃ ውስጥ እንትን ለምትሉ እና እንዱም ደግሞ በጣም እቃ ምናምን ስናጥብ እጃችን በጣም ነው የሚደርቀው ከሳሙናው እና ከውሃው ብዛት ማለት ነው እንግዲህ እጃችሁን በጣም ለስለስ አድርጎ ያማረና በጣም ደስ የሚል እጃችሁን ያደርግላችኋል። እጃችሁም እንዲሁም ደግሞ ለብብታችሁ ራሱ ታጥባችሁ ስጨርሱ ለብብታችሁ መጠቀም ትችላላችሁ። እግራችሁንም ማለስለስ ትችላላችሁ። በጣም አሪፍ ነው። እንዴት እየተጠቀምኩት እንግዲህ፣ እዚህ ጋር ኮኮናትና እንዲሁም ደግሞ ትንሽዬ ሎሚ ማለት ነው፣ የሻይ ማንካ አንድ ሎሚ የሚሆን የተጠቀምኩትኝ እንደምታዩ ስኳር ጅሙለት ተጠቅም ያለው እኔ ይህን ስሰሩት ይህን ውህር ስሰሩት አንዴ ነው ሰርታችሁ የምትጠቀሙት፣ ድጋሚ መጠቀማችሉ ምክንያቱም ስኳሩ ስለሚሟሟና የስኳሩን አንኳሩን ስለሆነ እጃችን ሆነ እግራችንን እግራችን በምንታጠብ ሰዓት የስኳሩን አንኳሩን ስለሆነ የምንፈልገው እንግዲህ ለግሬም ለጅም ስለሆነ ሁለት የሻይ ማንኪያን የተጠቀምኩት ኮኮናቱ ትንሽ አሁን ቅዝቃዜ ስላለ በጣም ወፍሮ ነበረ። ትንሽዬ ሞቅ ያለ ውሃ ውስጥ ስታረጉ ቀልጥ ይላል። እናንተ የወይራ ዘይትም ሆነ እንዲሁም ኮኮናት፣ እንዲሁም ደግሞ ቫዝሊን ራሱ የተወሰነ ትንሽዬ ቫዝሊን መጠቀም ትችላላችሁ። የተጠቀምኩት ትንሽዬ ኮኮናት ነው። እጃችሁን እንደዚህ በስኳር ስትታጠቡ መሆን እንትን ስትሉ ንጹህ እጃችሁን በሳሙና ታጥባችሁ ንጹህ ከሆነ በኋላ ይሄንን እንግዲህ እንደዚህ ሶስቶችን አንድ ላይ ካረኩኝ በኋላ በደንብ አድርጌ አሽዋለሁ ወይ ማለት ነው። እዚህ ጣታችን እንትናችን ስር በጣም ነው እንትን የሚሉትና እሱሱ እነዚህ እጣታቻችን ጥፍሮቻችን አካባቢ በጣም ይደርቃልና እዛ ቦታ በደንብ አርጋችሁ ለተወሰነ ለሶስት ደቂቃም ሆነ ለአምስት ደቂቃ በጣም ሳይሆን ለስለስ አርጋችሁ በደምብ አድርጋችሁ እሹት። በጣም አሪፍ ነው ለጉልበታችሁ፣ ጉልበታችሁ ጋር ራሱ ተቋቁሩ ለሚኖርባችሁ በጣም አሪፍ ነው። እና ተጠቀሙ ትላለው ውድ ቤተሰቦች። በጣም ኑ እጃችሁን የሆነ ሶፍት ነው የሚያደርግላችሁ እና በጣም ቆንጆ ነው። በጣም ኑ ደስ የሚለው ደግሞ ትወዱታላችሁ፣ በጣም ቆንጆ ስለሆነ ማለት ነው። እግራችሁንም እጃችሁንም መጠቀም የምችሉት ውህድ ነው ማለት ነው፣ ውድ ቤተሰቦቼ፣ በጣም የምወደው እና በብዛት እኔ ደግሞ ልብስም ሆነ ቆዳም ሆነ በጣም ከውሃ ጋር አልለይም እና እንደዚህ ስራ ምናምን ሰርታችሁ ስጨርሱ፣ በዚህ መልኩ በቃ አንድ የሻይ ማንኪያ ራሱ በቂ ነው። ለእጃችሁ ብቻ መጠቀም ከፈልጋችሁ ለእግራችሁንም፣ ያሁን ለሁሉም ለእግራችሁንም እጃችሁንም ያዳርስላችኋል። ብዙ የሚሰራሁትኝ እኔ እና በጣም አሪፍ ነው። በደንብ አድርጋችሁ እዚህ ጋር ኮኮናቱም ስላለው ደግሞ ኮኮናቱ ራሱ እጁን እጃችሁን በጣም ነው ልስልስ የሚያደርገው እና በጣም የሚያሳምረው። በጣም ቆጆ ውህድ ነው ማለት ነው። በቀላል ነው ደግሞ ቤታችን ማግኘት የምንችለው ነው እና እጃችን ከማለስለሷ ያለፈ ደግሞ እንዲቀላል ራሱ ያደርግልና በጣም አሪፍ ነው። ተቋቁር ነገሮች ካሉ ያነሳልናል። ስኳሩ እንደዚህ በምናሸው ሰዓትና በጣም አሪፍ ነው። እንግዲህ እንደዚህ አድርጌ እኔ ሁሌ ነው የምጠቀመው ከስራ ማታ ማታም ሆነ ቀን አካባቢ ቀን ሁለቴ የምትጠቀሙት ምንም ችግር የለውም። እንግዲህ በጣም አሪፍ ነው። እዚህ ጋር ራሱ ይሄ ጣታችሁ መጠጣጠፊያ ሳይሆን ምንድነው የሚባሉት? እሱ ጋር በደም ባርጋችሁ ሽት በጣም አሪፍ ነው። ሰርታችሁ ተጠቀሙ ላለ ውድ ቤተሰቦች። እንደዚህ አሽታችሁ አሽታችሁ ማለት ነው። ስለተታጠቡት እጃችሁ በቃ ሶፍት ሶፍት ነው የሚሆነውና በጣም ነው የሚያምረው። በጣም ነው ልስልስ የሚለው። በጣም ቆንጆ እና የአማረ እጅና ጣት እንዲኖራችሁ ፍቃ እጃችሁ ልስልስ ነው የሚለው እና እንግዲህ እዚህ ጋር ራሱ ይሄ ክንዳችሁ እሱን ራሱ እዚያ ጋር ራሱ ጥቋቁር ምናምን ካላችሁ እሱን ራሱ በደንብ አድርጋችሁ እዚህ ጋር ማሸት ትችላላችሁ። እንደዚህ ሻወር ከመውሰዳችሁ በፊት መጠቀም ትችላላችሁ። በጣም አሪፍ ነው። እንግዲህ እንደዚህ አድርጌ እንትን ካልኩ በኋላ ደግሞ ይህንን በዚህ መልኩ እንትን ካልኩ በኋላ እንግዲህ ታጥብ ይመጣል። በጣም ነው፣ በደንብ አድርጌ ነው ያሸሁት። በጣም ያምራል። እጃችሁን ራሱ ጽድት ነው የሚያደርገው። እንዳልኳችሁ ግዴታ ኮኮናት ከሌላችሁ የወራይ ዘይትን መጠቀም ትችላላችሁ ቫዝሊንም መጠቀም ትችላላችሁ። ያው እኔ በብዛት ኮኮናት በጣም ነው የሚመቸኝ። አንዳንድ እህቶች ደግሞ ኮኮናት የሞት ወዶላችሁ እና ሽታ አለው ምናምን ለምትሉ ቫዝሊንም መጠቀም ትችላላችሁ እና ባዶውኑ መጠቀም ትችላላችሁ። እንደ ፍላጎታችሁ ነው። እኔ ግን በዚህ መልኩ ነው የምጠቀመው እና በጣም ቆንጆ እና በጣም ነው እጃችሁን የሚያሳምረው የሚያለሰልሰው እና ስኒ በዚህ መልኩ ነው። እናንተ አለመጨመርም ትችላላችሁ፣ ኦይል ነክ ማለት ነው። ሎሚው እና ስኳሩን እንዲሁም ደግሞ ቡና እራሱ ብትጠቀሙበት ይበልጥ ደግሞ በጣም ቆንጆ ይሆናል ማለት ነው። እና እንግዲህ እንደዚህ አድርጌ ካሸውት በኋላ ምንም ማቆየው ነገር የለም ታጥበዋለሁ። ስትታጠቡት በጣም ነው የሚያምረው። በጣም ቆንጅዬ ና የሚያምርጣት ነው የሚያደርግላችሁ። እንግዲህ ይሄን ይመስላል ካሻችሁት በኋላ እንግዲህ ታጥቤ ጨርሽ እንግዲህ በዚህ መልኩ በጣም ያምራል። ምንም እንግዲህ እንደነገርኳችሁ እየተጠቀምኩትኝ ኮኮናቱ አሁን እንደዚህ ታጥቤ ሲጨርስ ሌላ ምንም የመቀባው ነገር እንዳይኖር ነው ያደረገልኝ ማለት ነው። አሁን ላይ እንግዲህ በደንብ አርጎ ነው እጄን ያለሰለሰው፣ በጣም ነው ደግሞ የሚያምረው እና እንደዚህ አርጋችሁ ተጠቀሙ። በብዛት ሳሙና እጃችሁን እንትን ለሚላችሁ በዚህ መልኩ ሁሌ እንትን ካላችሁ ጥፍራችሁም እጃችሁም በጣም የሚያምርና ቆንጅዬ እጅ እንዲኖራችሁ ያደርግላችኋል፣ ውድ ቤተሰቦቼ። እንደዚሁም ደግሞ ለእግራችሁ የሚሆንም የቫዝሊን ሰርቻለሁኝ፣ እሱን ደግሞ በቀጣይ ላችሁ እመጣለሁ፣ የምትቀቡት ማለት ነው። በጣም አሪፍ እና የምትወዱት ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ያቆየን እያልኩኝ በዚህ ሰናበታችኋለሁ። ቸው ቸው ሁላችሁንም ወዳችኋለሁ።